ስሜትን መግራት በሚለው ስሜታዊ ስንሆን በሽታ እንዳልሆነ ማልፈልገውን ነገር በፍሬም እያረኩ ብላክን ዋይት እያረኩ ራቅ እያረኩ ሀሳብን መጠንሰስ ስማር የሆነ ነገር ሰው ሲናገረኝ ቅይር ስል ሰውነቴ ግላን የመንቀጥቀጥን ባህሪ ምናምን ነገር አሳያለሁ። ስሜቶቻችን ለእኛ የሚጠቅሙ እንደሆኑ ለካ ጸሃፊዋም እኔ ነኝ፣ ዳይሬክተሯም እኔ ነኝ አክተሯም እኔ ነኝ ተመልካቸውም እኔ እንደሆ ኩለ ላይፌ ገባኝ። ይቻላል እችላለሁ ይገባኛል የሚሉትን አንከሪንግ የሚለው እኔ እውነት ለመናገር ይሄ ባች አንከሪንግ በሚለው እኔ የምታወስበት ሁላ እስከሚመስለኝ ድረስ ነው። የምፈልገውን ደግሞ ከለር አርጌ ደመቅ አርጌ ጮክ አርጌ አብረቅርጤ መቀየር እንደምችል ሳቅ ገባኝ እና ልጄን ጠርቼ ማሚስ ማሚስ ብዬ አቀፍኩት እና፣ ሰላም እንዴት ዋላችሁ፣ እንዴት አመሻችሁ? ነው ከዳላስ ቴክሳስ ነኝ። መናገር የምፈልገው መጀመሪያ ስመጣ ኤንኤልፒ ለመማር በአንደኛው ሳምንት ምንድን ነው ሪላይዝ ያደረኩት፣ በቃ ላይፌ ላይክ ሙቪ ቤት፣ ይህንን ከዳንኤል ጋሸል አርጌው ነበረ ሙቪ ቤት ገብተ እንዴት ነው እኔ ከኋላ ተቀምጬ ስክሪኑ የኔ ላይፍ ሆኖ ግን በመጋረጃ ተጋርዶ ድምፆ ብቻ ነበረ የሚሰማኝ እና ጨለማ ውስጥ ያለ ነገር ነበረ ዲስትራክት ሲያደርገኝ ነበረው። እና ደፈርስት ዊክ ስመጣ በቃ ለመጀመሪያ ጊዜ ፊት ለፊት ተቀምጬ ላይፍ የማይጀመርኩ መጋረጃው ተገልጾ ማለት ነው። እና እሱ ብቻ በመሆኑ ራሱ በቃ በጣም ደስተኛ ነበርኩ። ከዛ ሁለተኛ፣ ሶስተኛ፣ አራተኛ ሳምንት እያለ ሲመጣ ሀሳብን መጠንሰስ ስማር እንዴት ሀሳቤን በግልጽና በአጭር አርጌ ማሳካት እንደምችል ሰብ ሞዳሊቲ ደግሞ የማልፈልገውን ነገር በፍሬሙ ያረኩ፣ ብላክ ኤንድ ዋይት ያረኩ፣ ራቅ ያረኩ እንትን ስል የምፈልገውን ደግሞ ከለር አርጌ፣ ደመቅ አርጌ፣ ጮክ አርጌ አብረቅርጤ መቀየር እንደምችል ሳቅ ከዛ አንከሪንግ በአንከሪንግ ደግሞ ኤኒ ቦታ ሆኜ የምፈልገውን ጥሩ ስሜቶችን አንድ ላይ አጭቄ በፈለግኩት ሰዓት ማምጣት እንደምችል ስፒኒንግ ደግሞ የማልፈልገውን ስሜት በምፈልገው ስሜት መቀየር እንደምችል ስማር ኦ ለካ ጸሐፊዋም ምኔ ነኝ፣ ዳይሬክተሯም ምኔ ነኝ፣ አክተሯም ምኔ ነኝ፣ ተመልካቿም ምን ደሆን ላይፌ ገባኝ። ከዛ በኋላ እንዴት ደስተኛ እንደወንኩ ይሮን ነው በቃ ይሄ ነው የኔ ላይፌ ማለት፣ እግዚአብሔር ሲፈጥረኝ እንደዚህ ነው መሆን ያለብኝ የሚለውን እሱ ላይ ነኝ ያለሁት እና ሌላ ደግሞ አሁን ከሶስት ቀን ከሶስት ቀን በፊት አልጋ ላይ ቆጭ ብዬ ልጅ መጣና ይሄ ሰርፕራይዝ ሲደረግ እንደዚህ የሚበተነው ነገር አለ አሮንም በአማርኛም እንደሚባል እና ልጅ አምጥቶ ላይ ላይ ብትን ሲያደርግ እኔ በጣም ቤት ሲቆሽሽ እኔ ብቻ ስለሆንኩ ቤት ውስጥ ያለው ሴት እዚህ እኔ ደማፀዳው እና እሱ በጣም የሚያበሳጭኝ ነገር ነው። እና ብትን አድርጎብኝ እየሮጠ ሄደ ማለት ነው። ከዛ ሳይ አልደነገጥኩም፣ ምንም አልመሰለኝም። ከዛ በኋላ ወዲያ ሆኖ ዳ ሞመንት እንደዚህ ብትን ሲል ያለውን ሞመንት አይኔን ጨፈንኩና ቪዥዋል አረኳት ከዛ ልክ ቪዥዋል አድርጌ አይኔን ስገልጥ ልብሴ ላይ አለ፣ ፀጉሬ ላይ አለ፣ መሬቱ ላይ አልጋው ላይ አለ። ከዛ በኋላ ፊል ላይክ ዊነር በቃ ላይፍን እንዳሸነፍኩት ገባኝና ልጄን ጠርቼ ማሚስ ዊነር፣ ማሚስ ዊነር ብዬ አቀፍኩት እና ወደ ልባም ሂወት ደግሞ ስመጣ ልባም ሂወት ሚን ሎጎዎች ሁሉ ጊዜ ለሰው ደስ እንዲሉ ተብለው ነው የሚሰሩት እንጂ ያሉትን ነገር አያደርጉም። እና ልባም ህይወት የሚለው ሎጎው ላይ ካለው የበለጠ ከጠየቅኩት የበለጠ ነው ላይፌ ላይ ያገኘሁት። ሎጎውን አይታ ከአንድ ወር በፊት ላስመዘገበችኝ ዳንኤልን ደግሞ ኢንተርቪው ሲያደርግ አይታ ይሄ ለራስ የሚሰጥ ስጦታ ነው ሲል ለሷ ይጠቅማታል ብላ ላስመዘገበችኝ ከአንድ ወር በፊት ለነበረችው ደግሞ ራይል በጣም ነው ማመሰገናት። ለዳኒል ደግሞ እግዚአብሔር ስጦታን የሚቀበል ሰው ያብዛል። በመጨረሻ ደግሞ እሴቴ ከእሴቶቼ አንዱ ምስጋና ነው እና የምስጋና ደግሞ ደፊኒሽኔ ለኔ በሁሉ ነገር እድለኛ መሆን ብዬ ነው ያልኩት እና በሁሉ ነገር እድለኛ በመሆኔ በጣም የማመሰግነው ነገር ስለበዛልኝ፣ ለሁላችሁም የምታመሰግኑት ነገር ይብዛላችሁ። አመሰግናለሁ። እሺ ፊሽዬ በጣም ነው ማመሰግነው። ሁላችሁንም አመሰግናለሁ። ያው እድሉም ስለተሰጠኝ በጣም አመሰግናለሁ። ወደዚህ ቦታም አመላክቶኛ ይች መምጣቴ በጣም እድለኛ ነኝ። ማንኛውንም ሰው መጥቶ እዚህ ቦታ ስልጠና እንድወስድ ጋብዛለሁ። ግን ያው አጭር ደቂቃ ነው የተሰጠን። ያሻሻልኳቸው ነገሮች የሚለው አዎንታዊ ከሚለው መሰባበር በጊዜ ሳምንት፣ በወር፣ በዓመት የሚሉትን በመጠን ደግሞ ኪሎ፣ ሊትር፣ ቁጥር በተግባር ግቦችን እውን ለማድረግ የምንወስዳቸው እርምጃዎች የሚሉት ነገሮች በጣም ጠቅመውኛል። ምክንያቱም በቃ እቅድ ለማኖር ወይም ወደ ግብ እርምጃ ለመውሰድ ምንም ችግር የለብኝም፣ ግን እየሰራሁ ያልሰራሁ አይነት ስሜት ይሰማኝ ነበር። እና ዳኒ ሲያስረዳን ስፖርት ልሰራ ትጥቅ መግዛትን የመጀመሪያ እርምጃ ያደረግኩ ሲል እንዲህ ብዙ እየሰራሁ ነው እንዴ ራሴን ስወቅሴ ነበረው አልሰራሁም ስል የነበረው እንድል አድርጎኛል። እና ደግሞ የጠቀሙኝ የኤንኤልፒ ቴክኒኮች ለሚለው ጥያቄ ጉዳይ እያገናዘበ በሚለው ግንዛቤ በማሳካቴ ምን የማጣቸው ነገሮች አሉ ከሚለው ማለት ነው። እኔ የማጣው ነገር ያለ አይመስለኝም ነበረ። ምክንያቱም ወደ ስኬት እየተጓዝኩ ነው። ስለዚህ ብዙ ነገር ማገኝ እንጂ ማጣ አይመስለኝም ነበረ። እና ስለዚህ እዚያ ላይ አተኩሬ እንዳይ ማስተካከል ያሉብኝን ነገሮች እንዳስተካከል ከቤተሰብም ሊሆን ይችላል፣ ከጓደኛ ከአካባቢ፣ ከተለያዩ ነገሮች እንትን ትኩረት ሰጥቼ ያለኝን እርምጃ ለእነሱም አስረድቼ እነሱም እንዲረዱኝ እንዳደርግ አድርጎኛል ማለት ነው። እና ደግሞ አንከሪንግ የሚለው እኔ እውነት ለመናገር ይሄ ባች አንከሪንግ በሚለው እኔ የምታወስበት ሁላ እስከሚመስለኝ ድረስ ነው የጠቀመኝ የሰራሁበት እና ደግሞ እንደ ህፃን ልጅ ሁላ አድርጎኝ ነበረና በጣም ነው የጠቀመኝ። በተለይ ስድስቱ አስቻያ አእምሮ ሁኔታዎች ከሚለው ጋር አንከር ስላደረኩት ልብ በሙሉ ነው ያደረገኝ ማለት እችላለሁ ማለት ነው። ወኔ ነው የሰጠኝ ማለት ይችላለሁ እና እንዲህ ብዙ ነገር አድርጋለሁ ለካስ እጠቅማለሁም ለራሴም ጀግና ነኝ ብዬ ወደፊት ብዙ ነገሮችን እንዳስብ እንደማትሳካም ደግሞ እርግጠኛ እንድሆን አድርጎኛል። ለራስ የምንሰጣቸው መልካም አመለካከቶች የሚሉትን ከአንከሪንግ በኋላ ይቻላል፣ እችላለሁ፣ ይገባኛል የሚሉትን ነገሮች 100% ሙሉ በሙሉ ልብ እንዲቀበላቸውም እችላለሁም እንጂ አድርጎኛልና በጣም የተረዳኋቸው ነገሮች ከሚለው ትልቁ የመጣሁበት ስሜትን መግራት በሚለው ውጭም ስለሆን ወደ አገር ቤት ገባለሁ ልጆችን በስልክ በምናምን ስለማገኛቸው ያው አብሮ እንደመሆን ጊዜ ረጅም ሰዓት ጊዜን እንደማሳለፍ የሚያስተዋውቅ ነገር የለምና ትንሽ ስሜታዊ እሆናለሁ በአንዳንድ ነገሮች ብዬ አስባለሁኝ እና ያን ይዤ ከልጆች መሄድ፣ ከቤተሰቤ መሄድ ያንን ማጋባት አልፈልግም ነበረ እና በተለይ በስሜት ላይ ስሜቶቻችን ምን አይነት መልዕክት ይዘው እንደሚመጡ ተተንትኖልናል እና ስሜት በጥጥሉ ስሜታዊ ስንሆን በሽታ እንዳልሆነ፣ እኔ በፊት የነበረኝ አገነዛዘብ በቃ የሆነ ነገር ሰው ሲናገረኝ ቅይር ስል ሰውነቴ ግላን የመንቀጥቀጥን ባህሪ ምናምን ነገር አሳያለሁ። ከፊቴም ላይ እንደዛው ቁጣዬ ይለያቸው ነበረ እና ሰው ሳስደነግጥ ወደኋላ መለሳለሁ። እንደምን እያደረኩ ነው፣ ምናምን ይህ ነገር በሽታ ነው መታከም አለብኝ ምናምን እያልኩ አስብ ነበረ ማለት ነው መታከም ያለብኝ ኤንኤልፒ ላይ ነው ብዬ አሰብኩ፣ ወሰንኩ፣ መጣሁ። መጥቼም ታክሜበታለሁ ማለት እችላለሁ። ስሜቶቻችን ለእኛ የሚጠቅሙ እንደሆኑ፣ ስሜታዊ መሆኔ ደግሞ በሽተኛ እንዳልሆንኩ መልእክት ሊሰጠኝ እየመጣ እንደሆነ ይህንን ሁሉ ተረድቼበታለሁ። እና ደግሞ ይሄ ይሉኝታ የሚባለው ነገር ትንሽ ያጠቃኝ ነበረ ትንሽም ሳይሆን በጣም በብዙ እና ስለዚህ ያን እንዴት ማስወገድ እንዳለብኝ ተምሬያለሁኝ። በቃ በጥቅሉን የኤንኤልፒ ህይወቴ ነው ማለት ነው የምችለው ማለት ነው በምችለው ከአሁን በኋላም በምችለው ባለኝ ግንዛቤ እናንተ ጋራ ብሰራ በጣም ደስተኛ ነኝ። ሊያልቅ ሲል በጣም ውስጤ እየተከፋ ነበረ፣ ግን ይሄ ማስተር ማይንድ ከሚለው ግሩፕ ሶስት ሳምንት በላይ ይሆነኛል እና እነሱ ጋር ከተቀላቀልኩ በኋላ ይሄም ለዚህም፣ ደግሞ አስተያየት ሀሳባችሁን ስትሰጡ በጣም ደስ አለኝ። እናንተ ጋር ለመለያየቴ ማለት ነው። ስለዚህ በጣም ብዙ ነገር ነው የጠቀመኝ። ብቻ ለሰዓቱ በዚሁ አቆማለሁ። ሁላችሁንም አመሰግናችኋለሁ። ዳንኤልንም በጣም ነው የማመሰግንህ። ያው ካለኝ ግንዛቤ ብዙ ጥያቄዎችም ወይም ደግሞ ሳትረዳ ያልገቡኝ ነገሮች ምናምን ካሉ እያንዳንዷን እየለቀምክ እያስረዳኸኝ ነበር እና በጣም ነው የማመሰግን። በጣም ብዙ ሰዎች የማመሰግናቸዋሉ። ፋሩቅ ደግሞ እኔ እንጃ፣ ጊዜህንም ጆሮህንም ብዙ ነገርህን ሰጥተህ በብዙ ነገር ስለረዳኝ በጣም ማመሰግናለሁ። በጥቅሉ ኤንኤልፒ ለእኔ በረከት ነው ብዬ ነው ማስበው። ከዳችኋለሁ። በጣም አመሰግናችኋለሁ። ስላልተለያየንም ደስ ብሎኛል። አመሰግናለሁ። በዚህ ይብቃኛል።